አሰላሙ ዓለይኩም ወራህመቱላህ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ዋላችሁ? እንዴት አመሻችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ ሁላችሁም። ዛሬ እንግዲህ አጠር ባለች ቪዲዮ መጥቼ ላችኋለሁ ማለት ነው። እሱም ምንድን ነው ስለ ሚስጥር ማለት ነው። ያው እንደምታውቁት ሚዲያ ላይ ብዙ ነገሮችን እንሰማለን እናያለን። በዚህ ሰሞን በተለይ በጣም ያላስፈላጊ የሆነ እህትና ወንድም እንኳን ያልተማመነበት ሰዓት ላይ ደርሰናል። አላህ ሂዳያ ይስጠን እና ዛሬ ኢሞ ላይ አንድ ሚስጥር መደበቂያ ቁልፍ ነው ማሳያችሁ ማለት ነው። ለምታውቁት ታውቃላችሁ፣ ለማታውቁ ማለት ነው። ወደ ቪዲዮ ከመሄዳችን በፊት ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሶ ወደ ኢሞ ሄደን የሆነች ሚስጥር መቆለፊያ ነገር አሳያቸዋለሁ ማለት ነው። እንሻላ ወደ ኢሞ እንሄዳለን ማለት ነው። ዛሬ እንግዲህ የማሳያቸው ኢሞ ላይ በኢሞ ስልካችን ማለት ነው፣ በኢሞ ላይ ወደ ሌላ ሰው የኛን ሪካርድ ወይም ደግሞ የኛን ፎቶ ሚሆን ቪዲዮ ሚሆን እኛ ለሰዎች የላክነውን ነገር ሌላ ሰው ወደ ሌላ እንዳያስተላልፍብን መደበቂያ ቁልፍ ነው የማሳያችሁ ማለት ነው። ሌሎች ዳውንሎድ አድርገው ወይ ደግሞ አውርደው ወደ ሌላ ሰው እንዳይልኩብን እና ሚስጥራችን እንዲደብቅልን የሚያደርግ አንድ ቁልፍ ነው የማሳያችሁ። በጣም ጠቃሚና ወሳኝ የሆነ ነገር ነው ብዬ አስባለሁኝ። እንሻላ እዚህ ችጋው እንገባለን ማለት ነው። ኢሟችን ከገባን በኋላ ታች ላይ የፕላስ ምልክቷን አንድ ጊዜ እንነካታለን። ከዛ እዚህ ጋር ሞር የምትለዋን እነካታለን ማለት ነው። ሞር የምትለዋን ከነካም በኋላ እዚህ ጋር ስዊች አካውንት ይላል። ሴኩሪቲ ኤንድ ፕራይቬሲ የሚላለ ፕራይቬሲ የሚላለ ይህን አንድ ጊዜ ክሊክ እናደርገዋለን ማለት ነው። ይህን አንድ ጊዜ ክሊክ ካደረግም በኋላ ወደ ታች እንወርዳለን ማለት ነው። ወድታች እንወርዳለን ማለት ነው። ይህን ስላቸው ለምሳሌ እኔ አንድ ትዕቴ ጋር አውርቼ ወይም ደግሞ ሌላ ሰው ጋር የተለያየ ሰው ጋር አውርቼ የኔ ቮይስ ያን የኔ ቮይስ ለሌላ ሰው መላክ ቢፈልጉ እና ወይ ደግሞ ለሌላ ሰው ለማስተላለፍ ቢፈልጉ አይችሉም ማለት ነው ለምን ስለተቆለፈባቸው ይሄንን ነገር ግን ቁልፍ ካላደረግንለት ቮይሳችን ወይም ደግሞ ፎቶዋችን ወይም ደግሞ ቪዲዮዋችን ሚስጥራችን ሰው እንዳይ እንዳይሰማ ብለን ሰዎችን አስጠንቅቀን ከምንልክ ይልቅ ይሄ ነገር ዳውሎድ አድርገው ወደ ሌላ ሰው ተደራሽ እንዳይኖረው ለማድረግ ይሄንን ዛሬ ያሳያችኋለሁ። ይሄ ማለት ነው ሁላችሁም ኢሞት እንደምትጠቀሙ ተስፋ አለኝ። ያው የምታውቁት አቃላችሁ ለማታውቁት ወንድሞች ማለት ነው እና ያው እንደምታውቁት ብዙ ጊዜ በተለይ በዚህ ሰሞን ሶሻል ሚዲያ ላይ በጣም ሰዎችን እያባላ ያለና ሰዎችን ድራራቁ እያደረገ ያለው ነገር ሪካርድ የሚባል ነገር ነው እና ቮይስ የሚባል ነገር ነው። እስኪ ዛሬ በማሰብ እና ደግሞ ብዙ እህቶችም ጠይቁኛል፣ እንደዚህ በውስጥ እኔ ሪካርዴ ወደ ሌላ ሰው እንዳይሄድ ፈልጋለሁኝ፣ የላኩት ሪካርድ ወደ ሌላ ሰው ሸር እንዳያደርጉት ፈልጋለሁ የሚሉ ብዙ እህቶች ጠይቁኛል። እና ባለፈው መልኩ በቁርኣን ሰርቼ ነበረ እና ይሄ ያሳይኝ ያላችሁ ልጆች ነበራችሁ እና እስኪ ዛሬ ይሄንን ላሳያችሁ በሚል ነው አሁን ይህንን ጋር እንደዚህ ከመጣችሁ በኋላ ቻት ኤንድ ኮል ይላል። እዚህ ጋር እንደዚህ ከወረድን በኋላ ይላችሁ፣ እዚህ ጋር ቮይስ ሚሴጅ ይላል ማለት ነው። ቮይስ ሚሴጅ ይላል ማለት ነው። ይሄን አንድ ጊዜ ክሊክ እናደርገዋለን ማለት ነው። እዚህ ጋር እንደምታዩት ሁን ይሄንን ቮይስ እንደዚህ ራይት አድርገን ይሄን ባንቆልፈው ኖሮ እዚህ ጋር ለማሳየት ያክል ጽፎልናል ማለት ነው። ለምሳሌ ይሄ ሴሌክት አድርገን ወደ ሰዎች ሸር ለማድረግ የሚወስድ አይነት ነገር ተጠቅመው ነው ሰዎች ወደ ሌላ ሰው ማስተላለፍ የሚችሉት ማለት ነው። ይው እዚች ጋ ኢሞ ራሱ ያስተምራል ማለት ነው። እዚች ጋ እንደ ምልክት ያስጠቅመናል ማለት ነው። ይቺ አሁን ሸር ማደርጊያዋ ትደምቃለች ማለት ነው። እሱም የት ካረግ ነው? እዚህ ላይ ካደረግ ነው፣ ወይም ደግሞ እዚህ ላይ ካደረግ ነው ማለት ነው። ግን እኔ አሁን ያደረግኩት ነበድን ያደረኩት ምክንያትም የኔን ሪካርድ ወይም ደግሞ የኔን ፎቶ እኔ የላኩላቸውን ቪዲዮ ሌላ ሰዎች ወደ ሌላ ሰው ሸር ማድረግ አይችሉም ማለት ነው። እና እናንተም ከዛሬ ጀምሮ የምትጠራጠሩ ከሆነ የዋትሳፕ የሚ ሁሉ ነገር ወይሳችሁን በዚህ መልኩ ነበዲ ላይ አድርጉት። ብዙዎቻችን ወይ እንደዚህ እናደርጋለን ወይ እዚህ ላይ እናደርጋለን ማለት ነው። ግን የተመሆን ያለበት እዚህ ላይ ነው ማለት ነው። ያ ማለት ሌላ ሰው የእናንተን ፎቶ ወይም ሪካርድ ወደ ሌላ ሰው መላክ አይችልም፣ ከተስክሪንሻት ራሱ ማድረግ አይችልም ማለት ነው። እና በዚህ መልኩ ተጠቀሙ። ላለውኝ እሱ ምንድን ነው እያያችሁ ነው። በቲክቶክን በየትኛውን ቦታ ላይ በሪካርድ ጉዳይ ምን ያክል ሰው እንደተጨካከነ፣ ምን ያክል ሰው ምን ላይ ምን ደረጃ ላይ እንደደረሰ እያየን ስለሆነ ለማስተማሪ ያክል ይጠቅማል። ለማስታወሲያ ያክል ለማለት ነው። ሸር፣ ላይክ፣ ሳብስክራይብ በማድረግ አበረታቱኝ ማለት ነው። ቪዲዮ ከለቀኩኝ በጣም ቆይቻ እና ንበረት ያሳር ስበሳችን ተጋገዝ እንደምትማሩበት ተስፋ አደርጋለሁኝ። ይሄ ደግሞ ሚስጥር መጠበቂያ በቃ ወሳኝ የሆነ ቁልፍ ነው ብ ለራሴ የተማርኩበት ወይ ደግሞ ለእኔ የጠቀመኝ ነገር ነው ዛሬ ወደ እናንተ ያደረስኩላችሁ ማለት ነው። በዚህ መሰረት ለምታውቋቸው ጓደኞቻችሁ ሸር አድርጎላቸው፣ በተለይ ደግሞ አሁን ለአረብ ሀገር አዲስ የሆኑ ብዙ እህት ወንድሞቻችን አሉ ቮይስ ያደረጉና ቮይሳቸው እንዴት እንደሚጠለፍባቸው ወይ ደግሞ ወደ ሰው እንዴት እንደሚሄድባቸው ሚዲያ ላይ እያየን ነው። የስንት ቮይስ እየተላከ የሚሰደቡት የሆነ ክብራቸውን ዝቅ የሚያደርጉ ብዙ ሰዎች አሉ። ለምን እንደዚህ፣ ከቆለፋችሁት ግን የእናንተን ቮይስ ማንኛውም ሰው የመላክ መብት የለውም። ተቆለፈ ከላስ እዚህ ላይ ማድረግ አለባችሁ ማለት ነው። እኔን ከጠቀመኝ ለእናንተም እንዲጠቅማችሁ ለማለት ያክል ነው። ስለተከታተላችሁኝ ያመሰግናለሁ። ወደዛ ከመለው ኸይር እና ይችን ማድረግ አትርሱላለሁ። እህቶቼ ሚስጥራችሁን በዚህ መልኩ መደበቅ ትችላላችሁ ማለት ነው ወደ ሌላ እንዳይሄድባችሁ። የኢሞ ዛሬ ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስታውቆኝ። ስለተከታተላችሁኝ አመሰግናለሁ። አሰላሙ አለይኩም ወረህመቱላህ በረካቱሁ።